ያሳይታናለች እናንተ ብታመጡትም፣ ያው ነው በቃ ታይቶ ያለቀ ነገር ነው። ብናየውም አይጣፍጠንም ነው ምንድነው የሚባል ነገር አለ አይጥመንም። መጀመሪያ አይተነዋላ። በቃ እሷን እኮ ነው ልባችን ላይ የሳን ነው። ልክ ትላንትም እርሱን ወላሂ እንዳየሁት ነው እሷን ያሰብኩት። እነሱን አይደለም፣ ቆሻሾች እኔ እናንተን ላይ ስራ ማጥቼ መድረስ ዚህ በኋላ እና ዛሬም እርሱን ሳየው እሷ ናት ፊት ለፊቴ ላይ የመጣችው። ሰው መስሎ ይሄ እስስት ቀለበት አደርጋለሁ ብሎ እና አላጣሽም ምናምን እያለ የስራ እንደማታጣው ጊዜ ሊፈጅ ይችላል። አላህ በሚቀጣው መንገድ ይቀጣል። ምክንያቱም የዋህ በንጹህ ልብ የተጓዘ ልብ ያ ያላላ። ስለዚህ የትኛውም ነገር ብትመጡ እሷን ወደኋላ አታስቀሯት። እንደውም ምንገራችሁ፣ በራሷ ስራ ስለመጣችሁ እየሳቀች እያለች ነው ወደ ስራዋ። ወይኔ ስራዬን በሙሉ እኮ እያለች መጀመሪያ ፊልም ከተሰረቀ፣ እንዴት ነው ነገሩ? ሳትሰርቋት ስለሰራችሁ ምንም አይመስላትም፣ አይደንቃትም። እንደውም ጠንካራ ሆኖ ኮርጁ እያለች ትሰራለች። ኮርጁ እያለቻችሁ ኮራጆች ትሆናላችሁ ማለት ነው። እና ለማንኛውም ይሄ ይበቃኛል። አትርመጠመጡ። ግን ኮመንት ስር ሰው ህዝብ የው እንዴ እናንተ ዶላር ብቻ ለምን ታያላችሁ? እንዴ ምድረ የዩቱብ ጡረተኛ ከዩቱብ ውጭ ምን አላችሁ? ለዛ እኮ ነው ኮመንት ስር እየገባችሁ የሚከተላችሁ ሰዎች ረምቱ እንዳታጡ ብላችሁ እዛው ተኝታችሁ ትራስ አድርጋችሁ ምታደ ብርናችሁ ማንነታችሁን ይው ጭንቅላታችሁን አሰሩት። እናንተ ጡጦ ሰው የምጠቡ ልጆች እኮ አይደላችሁ። እስኪ በራሳችሁ ተንቀሳቀሱ፣ በራሳችሁ ተማመኑ። እንዳለ እኔ ማለ መጀመሪያ ላይ ነው ያየሁት የእሷን ንግግር እና ቀለበት ቀለበት፣ ነው የምንድን ነው ያለችው? ልክ የሄሉ ንግግር ነው ስላላየሁት፣ ይቅርታል። በሽታ ሁላ በቃ ቀጥሉበት። እኔ ከዚህ በላይ ከቀጠልክ ወደ ስድብ ልገባ እችላለሁ። ያምሄሉዬ ግን እኮ አንድ መጀመሪያ የማን ያወቀችው ነገር ነበር። መጀመሪያ ይቀጥቶች ወደኋላ ለመለሳችሁ እና እንዳልክን ማንነቱን ያወቀችበት ቀን ነበር። እሱ ደግሞ መቼ ነበረ ያኔ ቤቱ እንዳልክማ አሁን ያለው ማንነት የዛን ተገልጾላት ነበረ። የምር ማንነቱ የዛን ጊዜ በደንብ አውቃ ነበር። የዛን ጊዜ ያሳየት ማንነት አሁን ያለው ማንነት ነበረ። ያኔ ወየው እንደነቃችበት፣ ያኔ ወየው እንዳወቀችበት በተወቹ ነው። ይያኳ አንዳንዴ ይመኛለው፣ በምን በፍየር ምናሱ እንዴት አታሉ፣ እንደገና እንዴት እንዳግባባት እግዚአብሔር ይወቀው። የምር እንጂ ማንነቱን የዛን ጊዜ ሁሉን ነገር አውቀም አይታም አይተም ነው አይተው። ልጅ በቃ ማንነት ነው። አሁን ያለው ማንነት የዛን ጊዜ አይታ ነበረ። እኛም ያየንበት ነው። አሁን ላይ ስናየው እና የባለፉን ሳስበው አንድ አይነት ነው። በቃ አሁን ያለበት እና የዛን ጊዜ እያሳየው አክት ማለት ነው አንድ አይነት ነበረ የምር እና እሷ ግን እንደዚህ ሆና አትቀርም። አንድ ቀን ሁሉ ነገር ያልፋል። ይሄ የማያልፍ ነገር የለም። ሁሉም አልፎ እሱም ይሄ የተናገረው ነገር፣ ይሄ ያደረገው ነገር፣ ድርጊቱ ቃላቶቹን ይሄን የተናገሩን እያሰበ የሚቆጭበት ቀን እሷም ደግሞ አሁን ላይ ያለችበትን አልፋ ጠንክራ በእግሯ ቆማ ሁሉን ነገር ፊት ለፊት እንደምታሳየን እርግጠኛ ነኝ። ይህም ደግሞ መድኃኔ ዓለም አይተዋትም፣ ድንግል ማርያም አትተዋትም። የምትዘክረው አባቴ መድኃኔ ዓለም ሁሌም አጠገቧ ነው። ሁሌም በእውነት ሄሉ በምንም አትሰበር። ጎበዝ ልጅ ናት፣ በጣም ጀግና ናት። ለሱ ግን ይመስለዋል። እሱ ከዛሬ ነገር ምን አለች? ከዛሬ ነገ ምናወራች ከዛሬ ነገ መቼ ትመጣለች እያለች ተጠባበቀ ነው ያለው። ይሄን ደግሞ አስበው አይሳካለትም። እንዲሁ ዝም ብሎ እንደዚሁ በምኞት እያሰበ እንደዚሁ ምኞት ላይ እንደዚሁ አሰብ ላይ ይቀራል እንጂ ሄሉ በፍጹም ወደ ኋላ የምትመለስበትን ነገር የለም። የእሱ ማንነት በደንብ በኋላ ላይ ነው የሚቆጨው። አሁን ሄሉ ሁሉን ነገር ጨርሳ ጠንክራ አሁን ትመጣለች፣ ወደ ስራዋ ትመለሳለች። የዛን ጊዜ ወየው ባልተናገርኩ ኖሮ፣ ወየው እንዲባላልኩ ኖሮ፣ የሰራዎችን ስራ እያሰበ እያየን እንደገና ቆስል ውስጥ ነው የሚገባው። የምር እሱ አስጠነክራለች፣ እሱ ይቆስላል፣ እሱ ይወርዳል። ገና ከዚህ በላይ ማለት ነው። እና ብቻ ግን እግዚአብሔር አምላክ አሁንም ሄሉ ይሄድ መዳን እቅፍ ግድፍ አድርጎ የያዝልን። በቃ ከዚህ ካስመሳይ ሰው አሁንም ካስመሳዮች ሰው ያርቅልን፣ ይጠብቅልን። የምር ብቻ ስለንዳርክ በምንም ተወርቶ የሚያልቅ አይደለም። የሚያደርገው ስራ ማለት ነው፣ የሚያደርገው ነገር ብቻ እግዚአብሔር ያውቃል፣ ስለሁሉም ነገር ማለት ነው። አንድ ነገር ልበልና፣ እሺ፣ እሺ እራለችብኝ። እሺ፣ እሺ፣ እናት እንዴት ናችሁ? እንዴት ናችሁልኝ? ሰላም ነው አይደል? ሁሉም ሰው ሀሳቡ በጣም ደስ በሚል ሁኔታ እየገለጹ ናቸው። እኔ ግን አንድ ጥያቄ እንደው በጣም ቃሱን ልጠይቀው የምለው ነገር ምንድን ነው? እንደው እንዳልከም ማለት ነው እንደ ሰውኛ ማለት ነው እኛ ከዚህ ፊት ጋራ አንድ ቀን ተገናኝተን አብረን በልተን ጠጥተን ምንም አይነት ውለት ኃይል የለብን ሰዎች ነን እና በዚህ ልክ እንደ ስጋ ተሰምቶን እሷ ውስጥ ካለ ፔን እኩል እኛ ውስጣችን ህመም ፈጥሮብን ቀን ከሌሊት አናድር አኑል ብለን ጊዜያችንን ሰውተን ወር ከአስራ አምስት ቀን በእንደዚህ አይነት ጭወት ላይ እንገኛለን። ህመሙ አሞን ነው። የእሷ ህመም በጣም አሞንና እና ተሳልፍና ነው በዚህ ልክ ነው። ይህ ግሩፕ ውስጥ ያለውን ሰው እንደውም ደግሞ ኮሜንት ላይ ሆነው